የሕሊና ጸሎት የፈጣሪ እናቱ እመቤት የማርያም ሆይ፣ የዘወትር ጥበቃሽ እንዳይለኝ በመጓዝበት ተጓዥ በማድርበትም ሁሉ ማዳሪያሽ በዚያ ይሁን። በምናገርበትን ጊዜ ተናገሪ በምሰራበትን ተሰማሪ ጎዳና ይናስተካክለሽ አሳምሪ። በክፉ የሚመለከተኝን የጠላቴን የልቡን ሀሳብ ዝርዝር አድርገሽ በትንትና አድርገሽ ከሕሊና ሰውሪ። አንድ አንደበቱን ሰሪ የኔን የአገልጋይሽን የልቤን ሀዘን በደስታ ለውጠሽ ፍሳሀና ብስሪ። አሜን። መቤቴ ማርያም ሆይ ልዩ ልዩ መከራና ፈተና መናይ ለማድረስ የተዘጋጀችውን ጎደለቱን ቀን በተፋጠነ ወዳታች ደርሰሽ ከኔ አርቂያት እንጂ ችላት ብያት ዝም ብለሽ አትመልከቻት። በቆምኩበት ቦታ ቆመሽ ከነዋ መሀኬ ታንቂኝ ቅባቅባ መንፈስ ቅዱስን ቀብኝ። በመለኮት ጨዋነት ነገሬን አጣፍጠሽ በሁሉ ዘንድ በሞደና ትርፊልኝ። ድንግል ሆይ ድንግል ሆይ የልጅሽን በረከት በእኔ ላይ አዝንቢ። የሚጻረረኝን የሚቃወመኝን ሰው አፉን ለጉሚ፣ አንደበቱን ድድ አድርጊ፣ ጉሮሮውን ዝጊ፣ ጆሮውን አደንቁሪ፣ ኃይሉን ማድክሜ፣ በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣዩ፣ በላይ የሚያንሸብበውን የጠላት ዲያብሎስን ክንፍ ስበሪ። አሜን። ድንግል ሆይ የሁላችን መመኪያ ጠባቂያችን ነሽና ከቀን ወራሌ ከሌሊት ስባሪ ያደኘኝ የህይወት መሸጋገሪያ ድልድይ ነሽና ከባህር ጠልቆ ከገደል ወድቆ ከመሞትም አደኝኝ። አሜን ድንግል ሆይ ተአምራዊ ኃይልን ማድረግ የሚቻለሽ የዓለም ንግስት አንችነሽና ሊያጠፋኝ የሚያሴረውን ጠላት አጣድፈሽ ከጥፋት ገደል ጣይው። ተከታትሎ አድኖ ሊያጠቃኝ የሚፈልገውን ጠላት ፈጥነሽ ደርሰሽ ዓይኑን አሳውሪው፣ እጁን ሽባ አድርጊው፣ እግሩንም አሳጥሪው። አሜን እማቤቴ ማርያም ሆይ የኔን የሀጣኑ አገልጋይሽን ልመና ተቀብለሽ ተሰነካክዬ እንዳልወድቅ ደግፊኝ የልጅሽን ጠረ ምሕረት በላይ አርከፍ ክፊ፣ በልጅሽ የህይወት መጽሐፍ ስሜንም ጻፊ። የጠላት አንገቱን ቅሰፊ። መቤቴ ማርያም ሆይ በቅድስናሽ በንጽህናሽ ነፍሴን ሰውነቴን ቀድሻት፣ በኃይል ከሚገፉኝ ተንኮለኞች ጠላት አደኝ፣ ከድንገተኛ ሞትም ሰወኝ። መቤቴ ማርያም ሆይ የዓለሙ ስጋዬን እንደ ሰም ከሚያቀልጠው ከስጋዊ ፈቃድ እሳትነት አደኘኝ ልቦና ዬን የሚያማታውን የዘመናት ዘመናት ማዕበል ሞገድ በጸሎትሽ ኃይል ጸጥ አድርጊልኝ። በደም ከሰከረች ከአመፀኛ ሰው ምላት ሰውሪ። አሜን። ድንግል ሆይ ከሚመጣብኝ ከሚሰነዘርብኝ ክፉ ነገር ሁሉ በሚካኤልና በገብርኤል ክንፍ ከልለች ሰውሪ። ከማንኛውም ሰብዊ ፍጥር ሁሉ ፍቅር አንድነት ስጭኝ። ከ በፊት በንስሐ ጎዳና መሪኝ። ከሄድኩበት ከዋልኩበት በሰላም በሰናይ ወደ ቤት የመልሰሻ ግቢኝ። በዚህ ዓለም የሚጣላኝን የሚቃወመኝን ከምድር ላይ ነቅለሽ ጣይልኝ ልጅሽ ኃጢአትን ይቅር እንድለኝ ዘንድ ለመኝልኝ አሜን እመቤቴ ድንግል ማርያም ሆይ ክብርሽን ገናናነትሽን ከቶ መናገር የሚቻለው ማን ነው እርሱ ምልጦሻል ሆይ መላክ ያገኑሻል ኪሩቤልና ና ስራፌልም ያመሰግኑሻል ሰማይና ምድር እንደፈጠረ የመለኮት መድረክ ሆንሽልና ምስጋና ይገባሻል መቤትኤ ማርያም ሆይ ከፍጥረታት ሁሉ እጅግ የከበርሽ ነሽ። በሰማያዊም በምድርም ከእግዚአብሔር በታች እንዳንቺ የከበር የለምና፣ እናከብርሻለን፣ እናገንሻለን። የመለኮት ማደሪያ ድንግል ማርያም ሆይ በመዓልትና በሌሊት አንቺን የማላስበት ጊዜ የለምና፣ በአይነ ህሊና የማላይሽ ጊዜ የለም። ማህደረ መለኮት ውይት የመሰጋና የክብርሽን ነገር መናገር የሚቻለው ምን አንደበት ነው? የጽርሐ አርያም ብርሃን ሆይ ስለ ቅድስናሽ መስማት የሚቻለው ምን ጆሮ ነው? መቤቴ ድንግል ማርያም ሆይ የዓለም ሁሉ ሕዝብ ለክብርሽና ለገናነትሽ እንደምን ባለው ምስጋና ለማመስገን ይችላል። ነገር ግን ምስጋናሽ፣ ገናነትሽ በሰው አንደበት ተነግሮ አያልቅም። ስለሆነም እንደ ቅዱስ ገብርኤል ሰላምታ በእግዚአብሔር ዘንድ በአለሙንነትን አግኝተሻልና ጸግራ ጸጋን፣ ክብርን የተሞላ ደስ ይበልሽ እያልኩ አመሰግንሻለሁ። መቤቴ ድንግል ማርያም ሆይ ወላዲት አምላክ ሆይ ክብርሽ፣ ገናናነትሽ ታላቅ እንደመሆኑ በሰውና በመላእክቶች ዘንድ የተወደድሽ በስላሴ ዘንድ ባለማት ላይ ተቆናጸፍ ነሽና በተንኮልና በክፉ ምቀኝነት በሚያሰሩ ቢጠላቶቼ ላይ ቁጣና ማት ይውረድባቸው። እንደ ጉንበነው፣ እንደ ጢስተነው ነው ይጥፉ። በቆፈሩት ጉድጓድ ይውደቁ። ወላዲተ አምላክ ማርያም ሆይ ጠዋት ስነሳ እግዚአብሔርና አንችን መቤቴን በጸሎት እንዳመሰግን የሚያነቃ መንፈስ ህሊና አሳድሪብኝ። ስራና ወንድምን ወዳድም አድርጌ የሚሰራውንም ባርኪልኝ። የዕለት ምግብና የዓመት ልብስም ስጭኝ። ኃጢአት እንዳልሰራ ተቆጣጠሪኝ። ከችግር ከመከራም ሰውሪኝ። እመቤተ ድንግል ማርያም ሆይ ለጸሎት እጄን ወደ አንቺ በዘረጋው ጊዜ ስለኔ ለመጸለይ ለመጸለይ ቅዱሳን አንቶችን ንጹ አንጣቶችን ወደ ልጅሽ ዘርጊ። የከበደውን ጭንቄና መከራዬን ለማቃለል በአጠገብ የተገኝተሽ አረጋጊኝ። እኔ በራሴ ደካማና ትርፋት የመጽናት ኃይል የለኝምና መቤቴ ድንግል ማርያም ሆይ ይህን ያወዳደቅ የሚመኙ ሁሉ እርሳቸው ወደቁ ይሆኑ። ጉስቁልና የሚወዱ ራሳቸው ይጎሳቆሉ። እኔ አገልጋይሽ ግን ከፍ ከፍ ልበል። በንቀት የሚመለከቱኝ ሁሉ እነሱ የተናቁ ይሆኑ። ለእኔ ክብር ባለሟልነትን በጽግና ይደረግልኝ። ለእነሱ ግን ሀሳር